የካታላኑ ክለብ ባርሴሎና የፍሬንኪ ዲዮንግን ኮንትራት ማራዘማቸው ተሰምቷል። በ2019 ከአያክሱ ብሉ ግራናዎቹን መቀላቀል የቻለው ዲዮንግ በሃንስ ዲተር ፍሊክ ስር አስደናቂ ብቃቱን ማሳየቱን ተከትሎ በክለቡ ለመቆየት ተስማምቷል። ለቀናት ያህል የባርሴሎናው ምክትል ፕሬዚዳንት ራፋ ዩስቴ ከተጫዋቹ ከወኪሉ ጋር ሲያደርጉት የነበረው ውይይት በስኬት መጠናቀቁን ሞንዶሪፖርቲቮ ዘግቧል። ኔዘርላንዳዊ አማካኝ በባርሴሎና ቤት የሚያቆየውን የአራት ዓመት ኮንትራት ተፈራርሟል ተጠቅሟል። ክለቡ በነገ ዕለት የተጫዋቹን ፊርማና ተያያዥ ጉዳዮችን በተመለከተ ለደጋፊዎች ዝርዝር መረጃዎችን ይፋ እንደሚያደርግም ታውቋል። ከባርሴሎና መረጃ ሳንወጣ ባርሴሎና በቀጣይ ከሪያል ማድሪድ ጋር በሚያደርጉ ጨዋታ የእንግሊዛዊው ተወዳጅ አርቲስት ኤዲሽረንን ስምንተኛ ስቱዲዮ አልበም ፕሌይ የሚለውን አርማ እንደሚጠቀሙ አሳውቀዋል። የባርሴሎናው ፕሬዚዳንቱ አላፖርታ ከስፖቲፋይ ጋር በተነጋገርነው መሰረት በቀጣይ የተወዳጁን ድምፃዊ ኤዲሽረንን አርማ እንጠቀማለን። በጣም ደስተኞች ነን። በኤል ክላሲኮ ጨዋታ ውጤታማ ለመሆን እንሰራለን። በቀጣይም ሌሎች ታዋቂ ግለሰቦችን በባርሴሎና ማሊያ ላይ ይታያሉ። ይሄ ለእኛም ለነሱም ጥሩ ነገር ነው ሲሉ ላፖርታ ገልጿል። የማንቸስተር ሲቲ አመራሮች ፔፕ ጋርዲዮላ ክለቡን የሚለቅ ከሆነ የባየር ሙኒክን አሰልጣኝ የሆነውን የቀድሞ ሲቲን ኮከብ ቬንሶንት ካምፓኒን ወደ ኤታድ ለማምጣት እቅድ መያዛቸው ተሰምቷል። የክለቡ ስፖርቲንግ ዳይሬክተር የሆነው ሁጎ ቪዬና ከወዲሁ በካምፓኒ ወኪሎች ጋር ንግግር ለማድረግ አስቧል ታስበዋል ተብሏል። የሲቲ ደጋፊዎች ከፔፕ ጋር ዲዮላ ጨዋት የማይረቀው ካምፓኒ ወደ ሲቲ እንዲመጣ ከወዲሁ ፍላጎት አሳይተዋል። ካምፓኒ አንድ ቀን ወደ ሲቲ መለሳለሁ ብሎ መናገሩም ይታወቃል። የሲቲው ባለቤት ሼህ መንሱር ቤን ዛይድ አልጋን ካምፓኒን ለማምጣት ሁሉንም ነገር እንደሚያደርጉ የተነገረም ይገኛል። ከቀናት በፊት የባየር ሙኒኮ ኃላፊ ኦሌ ሆንስ ካምፓኒ በባየርን ይቆያል በማለት ተናግረዋል። ዛሬ በተሰሙ መረጃ መሰረት የሲቲው ባለ ሀብት ሼህ መንሱር ቤን ዛይድ ጋርዲዮላ በክለቡ ለቀጣዮቹ አመታት እንዲቆይ ለማነጋገር ቀጠሮ ይዘዋል ተብሏል። የክለቡ ኃላፊዎች ጋርዲዮላ አሁን ባለው ስብስብ ደስተኛ ነው ብለው እንደሚያስቡም ተሰምቷል። አዲሱ የሲቲ ስፖርቲንግ ዳይሬክተር ሁጎ ቪዬና በትላንትናው ዕለት በጀርመን እንደታዩ የጀርመን የሚዲያ አውታሮች ዘግበዋል። ካምፓኒ በዚህ ውድድር አመት በአውሮፓ ሻምፒየንስ ሊግ ስኬታማ ጊዜን ማሳለፍ ካልቻለ በክለቡ ይሰናበታል። መዳረሻውም ሲቲ ሊሆን እንደሚችል እየተነገረ ይገኛል። የቀድሞ የኢንተር ሚላንና ሮማ እንዲሁም ናፖሊ የጣሊያን ብሔራዊ ቡድንን በማሰልጠን የሚታወቁት የስልሳስድስት 66 ዓመቱ ጣሊያናዊው አሰልጣኝ ሉቺያኖ ስፓሌቲ በተለያዩ ጉዳዮች ዙሪያ ሀሳባቸውን አጋርተዋል። የእንግሊዝ ፕሪምየር ሊግ ጨዋታዎችን እመለከታለሁ። ሊጉ ጠንካራና በፉክክር የተሞላ በስታዲየሞቹ የደጋፊዎች በየሳምንቱ እንደሚሞላ ብዙዎች ይነግሩኛል። እነ ኮንቴ፣ ሳሪ፣ ማንቺኒ እና ሌሎች ጣሊያናዊ በእንግሊዝ ስኬታማ ጊዜን አሳልፈዋል። እኔም አንድ ቀን በእንግሊዝ የሆነ ክለብን ባሰለጥን ደስ ይለኛል አሁንም ብዙ ሀሳቦች አሉኝ። ራሴን በደንብ እያሻሻልኩኝ ነው። በጣሊያን የነበረኝን ስኬታማ ጊዜ በእንግሊዝ መድገም እፈልጋለሁ ብለዋል። ከጣሊያን ብሔራዊ ቡድን በመሰናበቴ አልጸጸትም። ጄናሮ ጋቱሶ ጥሩ ነገር እንደሰራ ልናገረው ይገባል። በእኔ አስተያየት ብሔራዊ ቡድኑ ውስጥ ዶናሩማ፣ ሎሬንዞ፣ ባስቶኒ፣ ቶናሊ፣ ባሬላ አይነት ጥራት ያላቸው ተጫዋቾች አሉ የሚሉት ስፓሌቲ፣ ስፖዚቶ ደግሞ በቀጣይ ጨዋታዎች ራሱን በሚገባ የሚያሳይ ድንቅ ተጫዋች ይሆናል ሲሉ ተናግረዋል። የጣሊያን ሴሬ በእንግሊዝና ና በስፔን ላሊጋ ደረጃ ሊጉ ተወዳጅ እንዲሆን ከተፈለገ ሁላችንም የሊጉን ጥራት ደረጃ ማሻሻልን ማሳደግ አለብን። እንደ እውነት አለው ሴሪያው ተዳክሟል። የጣሊያን ብሔራዊ ቡድን ግን ስብስቡ ጥሩ የሚባል ነው ሲሉ ሀሳባቸውን አጋርጡ። የክሪስታል ፓላሱ አማካኝ እንግሊዛዊ አዳም ዋርተን በፓላስ በጣም ደስተኛ ነኝ፣ በቀጣይ ግን የሚፈጠረውን አላውቅም ሲል ተናግሯል። የብላክበርን አካዳሚ ውጤት የሆነው ዋርተን በሰጠው አስተያየት በፓላስ ደስተኛ ነኝ። ደጋፊዎቹና አመራሮቹን፣ አሰልጣኝ ኦሊቨር ግላስነርን ለእኔ የተለየ ስሜት አላቸው። አንድ ቀን ግን ፓላስ ልለቅ እችላለሁ፣ ምናልባት በቅርቡ ሊሆን ይችላል። ሲል ሀሳቡን አጋርቷል። ማንቸስተር ዩናይትዶች አዳም ዋርተንን በጥር ተጫዋቾች ዝውውር መስኮት ለማስፈረም ከቼልሲ ጋር ፉክክር ውስጥ እንደገቡም ተሰምቷል። ሩበን አሞሪም የዋርተን አድናቂ መሆናቸውም ተከትሎ የተጫዋቹ ወደ ኦልትራፎርድ እንዲመጣላቸው የክለቡን አመራሮች አነጋግረዋል ተብሏል። የቼልሲው አሰልጣኝ ኤንዞ ማሬስካ ሮሚዮ ላቪያ ተደጋጋሚ ጉዳት እንዳጋጠመው በመሆኑ ላቪያን በዋርተን ለመተካት እቅድ እንዳላቸው ታውቋል። ከፓላስ አመራሮች መካከል አንዱ የሆኑት ስቲቭ ፓሪሽ በክለቡ ወሳኝ የሚባሉ ተጫዋቾች አተናል ዋርተን በግላስ ንርስር ጥሩ ጊዜን እያሳለፈ ነው። በፓላስ ይቀጥላል። በጥር ተጫዋቾች የዝውውር መስኮት ላይ አይለቅም ብዬ ልናገር አልችልም። ላረጋግጥላችሁ የምችለው ነገር ዋርተን በፓላስ ደስተኛ ነው፣ በቀጣይ ጊዜያት ምን እንደሚፈጠር ግን አላውቅም ሲሉ አስተያየታቸውን ሰጥተዋል።